እንኳን ለብርሃነ መስቀሉ በሰላም አደረሳችሁ፣ የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተ ክርስቲያን ተጀምሯል። የዕለቱ ዜና ቤተ ክርስቲያን ትኩረት እንግዲህ የሚሆነው የመስቀል ደመራ በዓል ላይ ይሆናል። ያረካል አድማሱ አብሬያችሁ እቆያለሁ። ወደ ቀዳሚው ዜና እናልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በዘንድሮው የመስቀል ደመራ በዓል ላይ ተገኝተው የእንኳን አደረሳችሁ የመልካም ምኞት አባታዊ መልእክት አስተላልፈዋል። መልእክቱን ተከታተል እንመለስ። የመስቀሉ መልእክት የሰው ልጅን ሁሉ በሰላም በህይወት በእኩልነት በአንድነት ማኖር መሆኑ ከልብ ተገንዝበን በያዝነው አዲስ ዓመት እርስ በርሳችን ከመጠፋፋት ይልቅ በጋራ ሰርተን በጋራ የምንለማበትን ምርጫችን እናድርግ በማለት በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በዓለ መስቀልን የሰላም በዓል ያደርግልን። ለሀገራችንና ለመላው ለዓለሙ ሁሉ ሰላምን ይስጥልን። ክብርት ወይዘሮ አዳነች አበበ የአዲስ አበባ ከተማ አስተዳደር ከንቲባ የመስቀል ደመራ በዓል ላይ ተገኝተው ለመላው ኦርቶዶክሳውያንና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 የእንኳን አደረሳችሁ የመልካም ምኞት መልእክታቸውን አስተላለፉ። መልእክታቸውን ተከታትለን እንመለስ። የዘንድሮ መስቀል የኢትዮጵያ ሀገራችን አስቸጋሪውንና ፈታኙን ወቅት አልፋ የከፍታና የማንሰራራት ጉዞ በጀመረችበት ወቅት የሚከበር ልዩ በዓል ነው። ይህን ጉዞ ከዳር ለማድረስ እንደ ደመራ ችቦ ተሳስረን በአንድነት መነሳት የሚገባን ትክክለኛ ወቅት ላይ እንገኛለን በመጨረሻ በዓሉ የሰላም የፍቅር የመደጋገፍና የመረዳዳት እንዲሆን ከልብ እየተመኘው በድጋሚ እንኳን አደረሰን መልካም የደመራ በዓል ለማለት ወዳለሁ እግዚአብሔር አገራችን ኢትዮጵያን ይባርክልን ይጠብቅልን እጅግ በጣም አድርጌ አመሰግናለሁ የመስቀል ቅርሶችን መጠበቅ ብሔራዊ መግባባትን ማጠናከር በሚል መሪ ቃል በኢትዮጵያ ቤተመዛግብትና ቤተመጻሕፍት አዳራሽ ሲምፖዚየም ተካሄደ። መምህር ጌታቸው በቀለ ተጨማሪ ያለው። የአዲስ አበባ ባህልና ኪነ ጥበብ ቢሮ መስቀል ቅርሶችን መጠበቅ ብሔራዊ መግባባትን ማጠናከር በሚል መሪ ቃል የቢሮ ኃላፊዎች፣ የሃይማኖት አባቶች፣ አባገዳዎች፣ ሀደስንቄዎች ጥሬ የተደረገላቸው ባለድርሻ አካላት እንግዶችና ተማሪዎች በተገኙበት በኢትዮጵያ ቤተ መዛግብትና ቤተ መጽሐፍት አዳራሽ ሲምፖዚየም አካሄደ። የአዲስ አበባ ባህልና ኪነጥበብ ቢሮ ኃላፊ ክብርት ዶክተር ሂሩት ካሳው ክብረ በዓሉን አስመልክተው ባስተላለፉ መልእክት ሀገራችን ኢትዮጵያ የተባበሩት መንግስታት የሳይንስ የትምህርትና የባህል ድርጅት ከሀያ በላይ የሚዳሰሱና የማይዳሰሱ ቅርሶችን በማስመዝገብ የዓለም ሀብት ናቸው በማለት ያስመዘገበች ሀገር ናት ያሉ ሲሆን ከእነዚህ ሀብቶች መካከል የመስቀል ክብረ በዓል አንዱ መሆኑን ገልጸዋል። የቢሮ ኃላፊው አያይዘውም ከመስቀል ከሁሉም በላይ እውነትን ፍለጋ ጽናትን ትጋትንና ብርታትን የተማርንበትም ብቻ ሳይሆን ምንም ያህል የክፋት ክምር ቢኖር እንኳን እውነት ተደብቆ እንደማይቀር ማሳያ ነው ብለዋል። አቶ ሀፍታይ ገብረ እግዚአብሔርም በበኩላቸው ባስተላለፉ መልእክት እንዲህ አይነት ድንቅ ሀብቶችን አባቶቻችን ጠብቀው ያቆዩልን በመሆኑ እንደ ተቋምም እንደ ትውልድም ቅርሶቻችንን የመጠበቅ የመንከባከብና ከትውልድ ወደ ትውልድ የማስተላለፍ ኃላፊነት አለብን ብለዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተገኙት መላከሰላም ዶክተር አባቃለ ጽድቅ ሙልጌታ ክብረ በዓሉን አስመልክተው ባቀረቡት ጥናታዊ ጽሁፍ የመስቀል ክብረ በዓል ሃይማኖታዊ ትውፊትና እሴትን፣ ማህበራዊና ባህላዊ እሴትን፣ ኢኮኖሚያዊ ምንጭ፣ ለሀገራዊ አንድነት ያለው ፋይዳ እንዲሁም ሁለንተናዊ ጥበቃና ዓለም አቀፋዊ ሀብትነቱን አስመልክተው በጥናታዊ ጽሁፋቸው የዳሰሱ ሲሆን በዋነኝነትም ከእኛ ምን ይጠበቃል የሚለውን ሀሳብ ትኩረት በመስጠት ሁሉም ኢትዮጵያዊ የሀገሩን ቅርስ ሊጠብቅና ሊንከባከብ ይገባል ብለዋል። የመስቀል ክብረ በዓል ለቱሪዝም ያለ ፋይዳ በሚል ርዕሰ ጉዳይ ዙሪያ የተዘጋጀ ሰነድ የቱሪዝም ባለሙያ የሆኑትም በአቶ ሻበል ወንድም አለም ቀርቦ ውይይት ተደርጎበታል። ዘገባው የአዲስ አበባ ባህልና ኪነ ጥበብ ቢሮ ነው። የመስቀል በዓል ሰላም የተሰበከበት በመሆኑ በርካታ እሴቶችን የምናገኝበት ነው ሲሉ የህዝብ ግንኙነት መምሪያ ኃላፊ መጋቤ ሰላም ሰለሞን ቶልቻ ገለጹ። መጋቤ ምሥጢር ሳህለ አድማሱ የመስቀል በዓል ትሩፋቱ ብዙ ነው፣ በማለት የገለጹት መጋቤ ሰላም ሰሎሞን ቶልቻ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሕዝብ ግንኙነት መምሪያ ዋና ኃላፊ፣ መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የከፈለውን መከራ የምናስብበት ነው ብለዋል። የመስቀል በዓል ትሩፋቱ ብዙ ነው። መስቀል ስንል መሠረቱ ሃይማኖት ነው። የክርስቶስ መስቀል መሰረቱ ሃይማኖት ነው መስቀል ሁለት ትርጉም ይዞ አንደኛው የክርስቶስን ለእኛ ሲል የከፈለውን መከራ የምናስብበት ነው ህማሙን ሞቱን ትንሣኤውና እርገቱን ለሰው ልጆች የተከፈለ በመስቀል ላይ የተከፈለ ዋጋ የክርስቶስን መከራ የምናስብበት ነው በሌላ ትርጉሙ ደግሞ መስቀል እጸ መስቀሉ በክርስቶስ ደም የከበረ ኃይላችን አርማችን መመኪያችን ቤዛችን ብለን ለመስቀሉ የምንሰጠው ክብር ነው እንግዲህ ይህ በዓል ብዙ ትሩፋት አለው አንደኛ ሃይማኖታዊ ትርጉሙ በጣም በርካታ በቃላት በገንዘብ በጊዜ የማይለካ በመዳን ሕይወት ላይ የተመሰረተ ነው። የመስቀል ትርጉም ጥቅሙን ከዚህ በላይ ደግሞ በሌላ መልኩ ስንመለከተው መስቀል ለሀገራችን ብሎም ለዓለም ከፍተኛ ገጽታን ከፍተኛ ጥቅምን ያለው ነው። ይሄን መሰረት አድርጎ ነው ዩኔስኮ የተባበሩት መንግስታት የሳይንስ የባህልና የትምህርት ማዕከል ዩኔስኮ መስቀል በሰው ልጆች ድንቅ ወካይ መዝገብ ላይ መስፈር አለበት የሚል ይሁንታ አግኝቶ እንዲሰፍር የተደረገው ጠቃሚነቱ ስለሚያመዝን ነው። በዩኒስኮ የተመዘገበው የመስቀል ደመራ በዓል ዘርፈ ብዙ ጠቀሜታ ስላለው ነው በማለት መጋቤ ሰላም ሰሎሞን ቶልቻ አክለው ገልጸዋል። ወደ ሀገራችን ኮንቴክስት ስንመለከት መስቀል ዋናው ከሃይማኖታዊ ወይም ደግሞ ከሃይማኖት ጥቅሙ ባሻገርም ደግሞ በሌላ ጎን ስናየው ለባህል ትስስር፣ ለኢኮኖሚ፣ ለሀገር ገጽታ ግንባታ ከፍተኛ ጥቅም አለው። በመስቀል በዓል የጠፉ ቤተሰቦች ይገናኛሉ። የተነፋፈቁ ከመሀል ከተማ ሰርተው ወደ ገጠር የሚገቡ ብዙ ኦርቶዶክሳውያን ወይም ደግሞ ብዙ ኢትዮጵያውያን አሉ። ወላጆቻቸውን ይጠይቃሉ። የታመመ ይጠይቃሉ። የተሰበረ ድልድይ ይጠግናሉ። የተጓደለ የዘመመ ትምህርት ቤት ያቃናሉ። ያልታደሰ የወላጆች ቤት ይታደሳል። ትሩፋቱ ብዙ ነው። ዓመቱን ሲሰራ የነበረ ሰው በሙሉ ቤተሰቦቹን የሚያጠያይቅ የሚያስተሳሰር፣ የአብሮነት እሴትን ከፍ የሚያደርግ ነው እና መስቀል በመንግስትም ደረጃ ስንሄድ ቀላል አይደለም። የኢትዮጵያ ሕዝብ ቁጥር ስነ ሕዝብ ለሀገር እድገት ትልቅ አቅም ነው። ሻጭና ገዢ ይገናኛል። የኢኮኖሚው ትስስሩ ከፍ ይላል። ምን አድርጎ መስቀልን መሰረት አድርጎ በሌሎች የዘውትር ቀናት የማይፈጸሙ ነገሮች በመስቀሉ ላይ የክት አልባሳት ሁሉ ይወጣሉ። ባህል ይገለጻል፣ ቋንቋ ይደምቃል። ህብረ ዝማሬ በጣም ለእግዚአብሔር ክብር ይቀርባል። ስነ ስነ ቃል ሁሉ የሚዘራበት የሚወሳበት ሰዎች ሀሳባቸውን የሚተነተኑበት ነው እና መስቀል ትርጉሙ ብዙ ነው። የመስቀል ደመራ በዓል ከዓለም አቀፍ በርካታ ጎብኚዎች የሚጎበኙት ነው ሲሉ መጋቤ ሰላም ቀሲስ ሶሎሞን ቶልቻ ጨምረው ገልጸዋል። ቱባ ባህል ያለንን ኢትዮጵያውያኖች ሃይማኖታችን መሰረት ነው፣ ለባህላችን እድገትና ለባህላችን መድመቅ። ከዚህ አኳያ አንደኛ ህፃናት ጥሩ ትምህርት የኢትዮጵያዊነትን ክብር የክርስትናን ክብር የኢትዮጵያዊነትን ክብር ይገልጹበታል። በማንነታቸው አያፍሩም። የመስቀሉን ኃይል የመስቀሉን ጥቅም ልንናገረው የምንችለው በጎ የሆነ አይደንቲቲ አለን፣ የማንነት መሰረት አለን። ስለዚህ ወላጆቻችን ይህንን ያደርጉ ነበረ። በክርስቶስ የዳንበት ኃይል ነው መስቀል። ትርጉሙ ብዙ ነው። በአንድ አቅጣጫ ብቻ እናየው አይደለም እና ከዚህ አኳያ ትሩፋቶቹን የመስቀልን ጥቅም በብዙ መልኩ ልናየው እንችላለን። የተወደዳችሁ ተመልካቾቻችን፣ የመስቀል ደመራ በዓል ላይ ትኩረቱን ያደረገው የዕለቱ ዜና ቤተ ክርስቲያናችን የተከታተላችሁትን ይመስል ነበር። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ